ሰላም እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? ቁርስ ልሰራ ነው። እዚህ ጋር ዱቄት አለ። የጤፍ ዱቄት፣ ነጩ የጤፍ ዱቄት እና ይሄኛው ደግሞ ሰምልና የሚባለው ዱቄት አለ። ይሄ ዱቄት ብዙ ጊዜ ስሰራው ትንሽ ገለጻ አድርጋለሁ እና ቆንጆ ለጤናችን በጣም በጣም አሪፍ ነው። ግን ስኳር በሽታ ላለን ሰዎች ጥሩ አይደለም። አትጠቀሙባት። ስኳር በሽታ ላለን ሰዎች ግን በጣም ጤነኛ ነው እና አንድ ግማሽ ካፕ ጤፍ እና ሶስቱን የዚህን የጤፉን ሶስት እጥፍ ያኛውን ነው የተጠቀምኩ እኔ እና በጣም አሪፍ ለጤና ጠቃሚ ነው። ለልጆች ጥሩ ነው እና ተጠቀሙበት። አሪፍ ነው። ሲገዛ ራሱ በጣም ውድ ነው። ቆንጆ ስለሆነ ጥቅም ስላለው ለእኛ ማለት ነው። እና ይህን እንደዚህ ይቀላቀልና ሌሎቹን ይጠቀማቸውን ነገሮች ያመጣለሁ። ከዛ አሁን እርጎ። ቆይ እንዴ፣ ምን ትማጫለሁ? እርጎ ይሄውላችሁ በጭልፋ አንድ ካፕ የሚሆን ለምስ በግምት እንዴ፣ ይሄ አንድ ካፕ ይሆናል ብዬ ገምቻለሁ እኔ። እርጎ በጣም ቆንጆ ነው። ቂጣ ላይ ስንጠቀመው ለስለስ ያደርገዋል። ከዚህ ጣፋጭ ነገር መጠቀም ትችላላችሁ፣ እንደ ፍላጎታችሁ ማር፣ ስኳር እንደራሳችሁ ቴስት ማለት ነው። እኔ አሁን ውሃ ነው የምጠቀም ከዚህ ወይም ወተትን መጠቀም ትችላላችሁ። ቆንጆ ነው ግን ያው ቶማች እንዳይሆንብን እርጎ ስላለ እንጂ ወተትን መጠቀም ይቻላል። እኔ እንደዚህ መታዋለሁኝ። መጀመሪያ ከውሃው ጋር ከላይ ከላይ ትንሽ ወፈር ያለውን እርጎውን እንደዚህ ላቅተነውና ከዛ በደንብ አዋህደዋለሁ ከታች ከዚህ ደረጃ እንደዚህ ደርሷል። ይሄ ቀጭን ሽቦ ቀጭን ስለሆነ ልቀይረው ነው። ይቅርታ። ከዚህ ጋር ውሃ ሌላ ተጨማሪ ውሃና አንድ የሾርባ ማንኪያ ዘይት ተጠቅሜያለሁ። እንደምታዩት ከዚህ አለ። ይሄው አሊቭ ኦይል ነው የተጠቀምኩ። እናንተ የሚመቻችሁን ተጠቀሙ ዘይቱ የዘይቱ ልዩነት ምንም አያመጣም። ወይም ደግሞ የቀለጠ ቅቤም መጠቀም ትችላላችሁ። ወይ ደግሞ ባይቀልጥም ቅቤውን ድቅቅ አርጋችሁ ከትፋችሁት ከዚህ ላይ ብትቀላቅሉትም ቆንጆ ይሆናል። እኔ ብዙ ጊዜ ኩኪስ እና እንደዛ እንደዛ ስሰራ ቅቤውን ከትፌ ነው መጠቀም ማለት ነው። በደንብ ከከተፋችሁት ቆንጆ ነው የሚሆነው። ሲጋገር አብሮ እዛው ላይ እንትን ይላል ማለት ነው። ድስቱ ምጣዱንም እንዳይዝ ይሆናል ከቂጣውም ያ ቆንጆ ቴስት ያመጣል ቅባት ሲኖረው ለቴስት እና እንዳይዝ ነው አደለ እስኪ እናንተ እስከዛ ታምሳፕ በሉ አትርሱት ታምሳፕ የሚለውን ኦኬ አሁን ምጣድ ከዚህ ጋር ይሄው እንደምታዩት ለኩሻለሁ እሺ አሁን ምጣዳችን እዚህ ያለ ግለዋል ከዚህ ጨለ አድርገን እንዲታያችሁ ከምጣዱ ከመጣዱ እንደዚህ ወደ በሚበቃችሁ ሳይዝ በሚበቃችሁ ውፍረት እናንተ ማስፋት ትችላላችሁ። ስስ እንዲሆን ከፈለጋችሁ በደንብ አስፉት። ወፍራም እንዲሆን ከፈለጋችሁ ሌት ተጠቀሙ። አሁን ከድነውና መስለዋለሁ። ሌላው እዚህ ጋር ደግሞ ከዚህ ጋር የምንጠቀምበት እንስራ ነው። እንቁላል የኔ አሰራር ለየት ያለ ነው። በጣም እንቁላሉ መጥጫ ያለው አንፈልገው አይታያችሁም? ለእናንተ አሁን እዚህ ጋር እየበሰለ ነው። ትንሽ ላሳያችሁ። ቆንጆ የኔን ብዙ ሰዎች የሚወዱት አለ የዜና አሰራር እንደዚህ ሳብ ከዛ ያልበሰለውን ወደዛ እንደዚህ እያደረጋችሁ ቆይ፣ ሲበስል ታዩታላችሁ። ከዚህ በፊትም ሰርቻለሁ፣ ማየት ትችላላችሁ ከቪዲዮ ሄዳችሁ። በጣም የምትወዱት ከለሩ፣ ሁሉ ነገር የሚመች አሰራር ነው። እሺ ጣው እንደዚህ እንትን ብሎልናል። በስላል በጄ እንደዚህ መጠቀም ትችላለሁኝ። ወይ ደግሞ እናንተ በመያዣ ስፓችላ መጠቀም ትችላላችሁ። እሺ ለስለስ እንዴት ከፈለጋችሁ በስላል ተለዋውጡት። ደረቅ ከፈለጋችሁ አቆዩት። እኔ ለስለስ እንዴል ስለፈለግኩኝ እንደዚህ ነው። በዚህ ሰዓት ይጨርሳል፣ ይበቃዋል ማለት ነው፣ በሌላ አባባል ማለት እና፣ ደረቅ ከፈለጋችሁ እንዳልኩት አቆዩት። ይህን ምጣድ ኮንትሮል ማድረግ አትችሉም። መቀነስ መጨመር አይቻልም። እንትኑን ብቻ ማጥፋት ነው እና እያያችሁ፣ እንዲህ አይነት ምጣድ ካላችሁ አንዷ ገዝቼው አሳረረብኝ እንደምጣድ ምጣድ መስሎኝ አለች እና ነው ኮንትሮል ስለሌለው እሱቹን መንቀል ወይ ደግሞ ያው በቃ ቀስ እያሉ እየከፈቱ ማየት ካልሆነ መቆጣጠር አትችሉም። እና ግን በጣም ቆንጆ ቦታ ማይዝብን አሪፍ ምጣድ ነው ይሄ። ማስታወቂያ እየሰራሁ አይደለም። ስለማይከፈለኝ እኔ ከምንም ከምንም አይከፈለኝም እኔ ለእናንተ ለእህቶቼ የምችለውን ጥሩ ነው ብዬ ያሰብኩትን ሸር ለማድረግ እንጂ ለምትጠቀሙ ሰዎች በአጠቃላይ እህቶቼ ማለቴ ይቅርታ ወንድም ሴትም ይጠቀማል እና ለማንኛውም ሰው ለተጠቃሚ ሸር ማድረግ የኔ ይጠቅማል ብዬ ያሰብኩትን እንጂ አይከፈልኝም ስለዚህ ማስታወቂያ እየሰራውበት እንዳልሆነ ይታወቅልኝ አመሰግናለሁ ጠብቁኝ ከቂጣው ጋር ምን በላው ደግሞ አሰራሩ ያልኳችሁ ይሄ ነው እንደዚህ ጥቅልል ያለ ዛሬ በደንብ አልጠቀለልኩትም ልጆቼ ስላሉ ነው እንጂ ለእኛ ለቤተሰብ ለአዋቂዎች ስሰራ ተጠቅልሎ በደንብ ነው የምሰራው። ግን እስቲል ያምራል። ፍርፍር ያለ አይደለም፣ ቆንጆ ነው። ይሄን እንዲሁ መጠቀም ትችላላችሁ። በጣም የሚመች አሰራር ነው። ከዛ እንትኑን ደግሞ ብዝት ያደርገዋል ማለት ነው። ከተጠቀማችሁት በላይ ለእይታ ኩፍ ብሎ ያማረ ይሆናል። ተጠቀሙበት፣ ስሩበት፣ ትወዱታላችሁ። ይኸውላችሁ ሁለተኛው የቅድሙ የመጀመሪያው ከጀርባው ተላልጦ ነበር አደለ? በደንብ ምጣዱ ስላልሞቀ ቸኩዬ ጋግሬበት ነው። እና እንደዚህ ነው የሚያወጣላችሁ። አሪፍ ነው። ይሄ ሁለተኛው ነው። ለስለስ ብሏል። ይሄው ያኛው ትንሽ ደረቅ ብሏል። እና እንደዚህ ከስትደርቡበት ደርቡበት፣ ያው ሊያለሰልሰው ይችላል። የታችኛውን እንደዚህ ያደርግን እንጨርሳለን። ኦኬ፣ አሁን ደግሞ ሙሉውን ያለኝን የቀረው ሊጥ እንትን ብያለሁ። ከዚህ ሁለት የሾርባ ማንኪያ አንድ የሾርባ ማንኪያ በርበሬ አለ እንደዚህ ብዙ ይመስላል እና ብዙ አይደለም። እና እንደዚህ ቀላቅለው እና ቀባዋለሁ፣ ወይም ከዚሁ ላይ እንዲህ ጣል ጣል አድርጉበት። ቅቤ የምትወዱ ሰዎች ተጠቀሙ፣ በጣም ትወዱታላችሁ። ከዚህ ጋር እንደዚህ ትንሽ እንደዚህ አድርጌ አበስለዋለሁ። ግማሹን ግማሹን ደግሞ ስከረብተው ከጀርባው ቀባዋለሁ። ቅቤ ለምትወዱ ሰዎች በጣም ትወዱታላችሁ ማለት ነው። ይሄ ጋው ይብሰልልን። ከዛ በትንሹ እንዲነካካላችሁ እንደዚህ እንደዚህ መቀባባት ትችላላችሁ። በማንኪያው እንዲነካካ ሳይሆን ወደ ውስጥ በደንብ ቅቤው ሁሉ ቂጣው እንዲደርስበት ወይም እንደዚህ እንደዚህ። እኔ እንደዚህ ነው ብዙ ጊዜ የምጠቀመው። እዚህ ጋር ሊጥ ስለሆነ ቆንጆ ነው የሚሆነው። በደንብ ይቀላቀላል። ከለሩም ያምራል። ይው ሲያምር ከለሩ እንዳትቃጠሉ በጥንቃቄ ይኸው። ኦኬ አሁን ከጀርባ ያለው ንቀት ባለው ይጠበቀዋል። ይሄ እንደዚህ እንደዚህ ጫን ጫን እንበሉት ውስጡ እንዲሄድ እንዲነካላችሁ ቅቤው ማለት ነው። Okay. Here you go. ቆረስባችሁ ያስተካክላል። ዋው! ይህን ይመስላል። ይህን ቆረስ ቆረስ አርጋችሁ ሌላ ነገርም ማያስፈልገው በጣም ቆንጆ ነው። ከለሩ ቆንጆ ነው ቅቤው አለ። ሻይ ያለን እዚህ ጋ ሄዶ እንደምታዩት ሻይ ጠጃለሁ። ፈንታ አጠፋው ነው። ይህን ይመስላል የእኛ ቁርስ። ወይም ምሳ በፈለጋችሁ ሰዓት መጠቀም ትችላላችሁ። ይሄው የኛ ምሳ ወይም ራት ኤኒታይም የምትጠቀሙት ምግብ ይሄን ይመስላል። ሻይ ይሄው የጅንጅብል ሻይ ነው ያለው። በጣም ያምራል ከለሩ። ምንም አልቀላቀልኩበትም፣ ጅንጅብልና ምንም አልቀላቀልኩበትም ማለቴ የሻይ ቅጠሎችን ምናምን ሳይሆን ይሄ በተፈጥሮ በጅንጅብል እና በተለያየ በዛ ቤት ውስጥ የምንጠቀምባቸው ቅመሞች የተሰራ ነው። በጣም ያምራል፣ ቆንጆ ነው። ለጤናችን ይህን ይመስላል። ሰላም ሁኑልኝ፣ በሰላም እንገናኝ። እወዳችኋለሁ፣ አክብራችኋለሁ። ባይ